ምንድንነው ያቺ ዱባይ ያለችውን ገርል ፍሬንድ እንትን ስትል አንተ አዲስ አበባ ሆነ ምን አስበን ጤናማ የፍቅር ግንኙነቶች እንዴት መሰራት ይችላል? ፍቅር እኮ እንደ እብደት እኮ ነው። ሆነ መጀመሪያ ከማን ምንም እኮ ማገናዘብ የሚባል ነገር ለራሱ ጤናማ አመለካከት የሌለው ሰው ለሰው ጤናማ አመለካከት ይኖረዋል ብዬ አላስብ። እራሳችሁን ታነጋግራላችሁ ወይ? የምትፈልጉትን ታውቁታላችሁ? ገንዘብ አላት፣ ግን በቃ ይሄ ገንዘብ የማይሞላው ችግሮች ውስጥ አይነት ትገባለች። ኮንትሮሊንግ፣ መቆጣጠር፣ መቼም ቢሆን ይሄ ፕሮቴክት ማድረግ ወይም መከላከል ሆኖ አያውቅም። አምጪ ስልክሽን፣ እንካ፣ ማን ነው ባምባሳሪ? ባምባሳሪ ነው። አይ ባምባሳሪ አይደለም፣ ደ ያደርጋል ላውድ አድርጊ ብሎ ሄሎ ቧንቧ ሰሪ ነኝ ካለ እርግጠኛ። የመጀመሪያ ፍቅረኛቸውን የማይረሱ ሰዎች አሉ፣ በብዙ ኬዞችም ቤቢያ ይትሸዋል ብዬ አስባለሁ። እኔ የኤክሳቸውን ስም እኮ ለልጃቸው ነው የሚያረጉ ሰዎች፣ እዛ ድረስ ሚሄዱ አሉ። ደግ ሩሩ፣ ኃላፊና ስሜት የሚሰማው ታማኝ፣ ቅን የስራ ሰው ምናምን ካልሽ አንቺስ ነሽ። ሴቶች በሪሌሽንሽፕ ላይ የሚሰሯቸው ስታቶች ምንድናቸው? ወደሚለ ንምጣ እኔ የሴት ችግር አላወጣብሽ ገመናችንን ገመናችን ንክተት